ባዙቃ ይዞ እዛ ጋ መትሬስ ጭኖ እዛ ጋ ሚሳኤል እያስመሰለ እንደ ኪም ጆንግ ኦን ሲሮዝ ሂዞር ለጦርነት አይደለም፣ እየተዘጋጀ ያለው ለእኔ ሰርግ ነው እየተዘጋጀ ያለው ታዲያ።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 ያለው የሚያሳድር ፓርቲ ሌት ተቀን ስለ ጦርነት ነው የሚያወራው። ባላንጣ የምትለው ሀይል በየቀኑ ስለ ጦርነት ነው የሚያወራው። እኔ ሰሞኑን ዶክተር ደብረጽዮን ኢንተርቪው አድርጊያቸዋለሁ። አብረ መኖር ነው ፈልገው ጦርነት አልፈልግም ብለውኛል። ያው የነገሩኝን ነው ምነግሮት እና ያ ያ እንትን ላውንቸር እና መትረየስ በላይቭ ቴሌቪዥን በጎዳና ላይ ሲኖሩ የነበሩት አበባ መስሎት ነው። እሺ ጦርነት ካለ ከማን ጋር ነው ብላ ያስባሉ ነው? እርስ በርስ ምን? ቆይ ሰው ምን አይነት ነገሩ! ማንን ነው መዋሸት የሚፈልገው ሰው እዚህ ሀገር እንዴ? ያ ሁሉ የጦርነት ዲስፕሌይ ለማን ነው? ከኖርዝ ኮሪያ ጋር ሊታገሩ ነው? ወይስ ሊዋጉ ነው? ወይስ ከሱዳን ጋር ሊዋጉ ነው? ምን ማለት ነው? አብይስ ወጥቶ ለሉዓላዊነታችን ኢትዮጵያን አንድነት ለማድረግ እንደረምሳለን ሲል ማንን ነው? መቀሌን ነው እያለ ያለው እኮ። ለምን ነው ሰው የሚሸነጋገለው? ህፃን እኮ አይደለንም። ዌር ቶኪን አባት ወር ፒፕል አባት ወር ካንትሪ እና ዝም ብለን አሃው በቃ፣ ሀይ እዛ ጋ ባዙቃ ይዞ፣ እዛ ጋ መትሬስ ጭኖ፣ እዛ ጋ ሚሳኤል እያስመሰለ እንደ ኪም ጆንግ ኦን ሲሮዝ ይዞር ለጦርነት አይደለም እየተዘጋጀ ያለው ለእኔ ሰርግ ነው እየተዘጋጀ ያለው። ታዲያ በጣም ፍረጃይል የሆነ ሀገር ውስጥ ነው ያለ ነው ይሄ። ፍረጃይል የሆነ ሀገር ውስጥ የጠመንጃ ፉክክር ክልሎች ልዩ ሀይል እያሉ ሰሜን ኮሪያ እያስመሰሉ በድሮን እየቀዱ ሲሄዱ ልጆቻቸውን እንዲያዝናኑበት ነው እ ስለዚህ ይሄ ውሸት ለምን አይቆምም? ዊ ኬር አባውት አወር ካንትሪ። ምናልባት አለም አቀፍ ተቋማትም እንደሚሉት አንዳንድ የዓለም ፖለቲከኞችም እንደሚሉት ከምርጫ ፊት ወይም ከምርጫ በኋላ ይህ ነገር ሊከሰት ይችላል፣ ግጭቱ ሊቀሰቀስ ይችላል የሚሉ አሉ። የእርስዎ እይታ ምንድን ነው? በጣም ነው በጣም ነው የምሰጋው ለዚህ። አንዳንድ ፖለቲከኛ ምንድን ነው የሚያደርጉት ዝግጅት? አንደኛ አምባገን አምባገንና የስርዓት ለመገንባት የሚደረገው ሽርግ ውድ ይቆም። አይሰራም እዚህ ሀገር የአንድ የፓርቲ የበላይነት የኢህአዴግ የህወሓት የበላይነት ነበር ብለን አመፀን። አሁን ደግሞ የአንድ ግለሰብ አምባገነን ስርዓት ለመገንባት እየተሞከረ ነው። እብደት ነው ይሄ። ይሄ ቅዠት ነው፣ ዴንጀረስ ቅዠት ነው። እዚህ ሀገር ተቻችለንም ተመካክረንም ትንሽ ለፈስፈስ ያለ ዲሞክራሲ እራሱ መስርተን በሰላም ከቀጠለን እድለኞች ነን። አምባገናይ ስርዓት ለመገንባት እየሮጥን፣ እንደ ትላንትናው ዶሚናንት ፓርቲ ወይም ደሞ አውራ ፓርቲ ስርዓት እንገነባለን ብለን የኔ ሐሳብ በሁሉም ቦታ ላይ እስከ ቀበሌ ወርዶ የኔ ሐሳብ ብቻ ስራ ላይ መዋል አለበት እያልን እየተዘጋጀን፣ ከጎን ደግሞ አይ እንደ ትላንትናው ልሙጥ ሊያደርጉን ነውና፣ ስለዚህ ያለችንን መትረየስና ክላሽንኮቭ ወልውል እናሳ እያልን እየሄድን ጦርነት አንገባም ማለት አይቻልም። ምን ማለት ነው? ለጦርነት እየዘጋጀን ጦርነት አንገባም ወደ ጦርነት ሊያመጡ የሚችሉ እርምጃዎችን እዚህ ሀገር ጦርነት የፈጠረው ምንድን ነው? ከዚህ በፊት ብሔሮችን በጉልበት ለመጨቆን ለማፈን መሞከር፣ ተገፋን ብለው የሚያምፁ ኃይሎችን በጉልበት ለመደምሰስ መሞከር በሀገር ሉዓላዊነትና አንድነት ስም የተለያየ አመለካከት ያላቸውን ከነ ኢሕአፓና ሜሶን ዘመን ጀምሮ የተደረገው በሙሉ ሀገርን እያዳከመ ህዝብን እየከፋፈለ ለውጭ ሀይል ተጋላጭ እያደረገን ነው የመጣው ዛሬም እሱን እንደግማለን ዋይ ሰው እንዴት ትላንት ለበደል ትላንት ለመተፋፋት ትላንት ለኪሳራ ለውድመት ያደረገንን አካሄድ እንደገና መልሶ ለምን ይደግማል? ፐርሰናሉን ጥያቄዎች ላንሳሉት። ከእርስዎ ጋር ተያይዞ የሚነሱ አንዳንድ ጉዳዮች፣ አንደኛ ከግብጽና ከኳታር ጋር ግንኙነት አለሁት ተብሎ በብዛት ይነሳል። በተለይ ግብጽ ላይ ለኦሜን የተደረገውን ድጋፍ፣ ኳታርም እንደዚህ አንዳንድ ነገሮች በቪዲዮ የሚወጡ እየተመለከተ ጀዋርን ሲያስበው አንድ ሰው ከግብጽ ጋር ግንኙነት አለው ብሎ እንዲያስብ ይገደዳል። ይሄ ከምን የመነጨ ነው? ከግብጽ ጋር ያለው ግንኙነት እውነት ምንድን ነው? አለማርያም ነው ነገር ማርያም የቀድሞ ጠቅላይ ሚኒስትር ይለኛል፣ ይሄ ከግብጽ ብር በጆንያ ይዞ እየሄደ ሲል ሰማዋለሁ። እኔ ብቻ አይደለሁም። እዚህ ሀገር ተቃዋሚ ኃይል በመጣ ቁጥር የውጭ ድጋፍ ነው የሚለው ነገር ኮመን ነው ውሸት ነው ወይ የውጭ ድጋፍ? አብዛኛው ተቃዋሚ ከውስጥ በአብዛኛው ውሸት ነበረ። ትልቁ የአማጽያን ድጋፍ ሀገር ውስጥ ነበር። ወደንም ጠላንም የሻቢያ ትልቁ ድጋፍ የኤርትራ ሕዝብ ነበረ። ድጋፍ ድጋፍማ ቢሆን እኮ እንደ ኢዲዩ የነበሩ ሀይሎች ነበሩ፣ የውጭ በግልጽ ሲደገፉ የነበሩ። በውጭ ድጋፍ አንድም ሰው እዚህ ሀገር ሀይል ሊኖረው አይችልም። ምናልባት የውስጥ ድጋፍ የሚሆነው ከሀይል አንጻር ሊሆን ይችላል እንጂ በገንዘብና በሌሎች አቅርቦት አብዛኞቹ አማጽያን በአስራ ሰባት በሰባት ሰው ጀምረው ያደጉት የገበሬው ልብ ውስጥ መግባት ስለቻሉ ነው። ከዚህ አንጻር የክልል ድጋፍ የሚገርምህ እኮ በየቀኑ ከአረቦች ገንዘብ የሚሰፈርለት ኃይል በግልጽ የሚሰፈርለት ኃይል እኛን ከዛ ጋር ሊያያይዝ ይፈልጋል። እኛ ምንም አያስፈልገንም ከውጪ። አንደኛ ሰላማዊ ትግል ነው የምናካሄደው። ስለዚህ ክላሽ አያስፈልገንም። ከውጭ የምናመጣው መሳሪያ የለም። የምንንቀሳቀስበት ገንዘብ በግልጽ ይታወቃል። አንደኛው ኮስታችን በጣም ጥቂት ነው የምናደርገው። ይህን የሚሉት ሰዎች ለራሳቸው ሄደው ከነኛ ሰዎች ጋር ሲሞዳሞዱ ይከርማሉ። ከግልጽ ጋር ለሚነሳው ዛሬ እኮ አይደለም፣ ቆይቷል። በውሃ ጉዳይ ላይ ዛሬ ሳይሆን ገና ገና ወጣት ሆኜ ስጥፎ የነበረው የታወቀ ነው። ከግብጽ ጋር እኔ ኢትዮጵያዊ ስለሆንኩ ምናምን አደለም፣ ግልጽ የሆነ የአፐር ሪፔሪያን እና የሎር ሪፔሪያን ጉዳይ ነው። የናይል ጉዳይ የብሔር ጉዳይም ኢንፋክት፣ የሀገር ጉዳይም አደለም። ከዛ የበለጠ ከታችኛው አባይ ላይ ያለው እና ከላይ ያለው አባይ ጉዳይ ነው። ኤርትራንም ይመለከታል፣ ትግራይንም ይመለከታል። ሪፐብሊክ ሆነው እራሱ ቢወጡ በነገራችን ላይ ሪፐብሊክ ሆነው ቢወጡ ትግራይ ከኢትዮጵያ ጋር ነው የምትቆመው። ሱዳን መሀከል ላይ ነች። ሁሌ መሀከል ላይ ሱዳን የምትቆመው እኛን ስለወደደችን አረብኛ ስለተናገሩ ምናምን አይደለም፣ መሀል ላይ ስላሉ የሁለቱን ጥቅም መሀል ላይ ይዘውነው መሄድ ያለባቸው። ከዚህ አንጻር ነው መሄድ ያለበት እንጂ ይሄ ተራ የስም ማጥፋት ሙከራ ነው። ከኳታር ጋርስ? ማለት ከኳታር ጋር ተያይዞ የሚነሳው ምሳሌ እርስ በአብዛኛው ወደ ኳታር ይሄዳሉ ወይ? አይ ጥያቄ ነው እየጠየኩት ያለሁት ድጋፍም ሲደረግለት ለሚን እንደዚህ አይነት ነገር አለ፣ ውሸትም ሊሆን ይችላል እንጂ ምሳሌ ባለፈ ከተከሰተው ይሄ ጠበቃዎች ከማስነሳት በኋላ ቀጥታ ያደረጉት በረራ ወደ ኳታር ነው ሚልም ወሬ አለ። ኳታር አንዴ ነው የሄድኩት እኔ። ስልሳ ሰባት ከተሞች ላይ በአለም ላይ ቻፕተር አለን የኦኤምኤን። ኖርዌይ እሄዳለሁ፣ ለምን ኖርዌይ አትታማም? እንደውም ሞር ሚነው ኖርዌይና አሜሪካ ነው። ኖርዌይ አሜሪካ፣ ዩሮፕ፣ ጀርመን ሄዳለሁ። ኳርታር አንዴ ኢሚሬት እሄጃለሁ። ለምን ኢሚሬት ነው የማይነሳው? ኢሚሬት ሁለት እሄጃለሁ። ለምን የማይነሳው? ሳኡዲ አምስት ከተማዎች ውስጥ የድጋፍ ኮሚቴ አለ። እሱ ለምን ነው የማይነሳው? ወታ አንድ ያለልኩ በግልጽ ለዛውም፣ ከኤምባሲ ሰዎች ጋር አሬንጅ አድርገን የኤምባሲ ሰዎች ተገኝተውበት ትልቁ ስራ እንደውም የዩኤን ስራ ሳይሆን የነበረው የስደተኛ ማህበረሰብ የወያኔ ኤምባሲ ብሎ ስለሚጠላው እነሱን ለማቀራረብ ነው የሄድኩት። ኳታር መንግስት የሚያውቀው ኤምባሲ አሬንጅ ባደረገው ነው። ይሄን ነው። ስለዚህ ከኳታር ጋር ከግብጽ ጋር አያስፈልጉኝም እኮ ነው የምልህ። ዋይድ ዋይ ኒድ ዘም። ቀደም ሲል የሚያነሱት ምናልባት የገንዘብ ድጋፍም አያስፈልገኝም ሲሉ ሰምቻለሁ ባለው ካፒታል። በእርግጥ አቶ ጀዋርን የገንዘብ ድጋፍ ምንጮ ለኢትዮጵያ ሕዝብ ንገሩ ቢሉ ምንድን ነው ማለት ይቻላል? የኦሮሞ ሕዝብ ነው ማለት በምን አይነት መንገድ ነው የሚያሰባስቡት? በፈንድሬዚንግ ነው። በግልጽ እኮ ነው። በአመት ፈንድሬዝ እናደርጋለን። እያንዳንዷ ስሙን የምትገባው ገቢዎች ያውቃታል። ከዚህ ጋር ተያይዞ የሀብታም የመሆን ምኞት አለዎት ማለት፣ አንዳንድ ሚዲያዎችን እርስዎ ጠቅልሏቸዋል ሲባል ይባል እነ አዋሽ ኤፍኤምን እና ፊንፊኔን ከዛም አልፎ ፊንፊን ኢንተርሴፕት የሚርሶ ነው ሲባል እንሰማለን። ነው ወይም ይናል ና፣ ምናልባት ካፒታሊስት የሆኑና ሀብታም የመሆን ፍላጎት ምን ያህል ነው? ድሀ የመሆን ፍላጎት አይኖረውትም። የኔ ሀብታምነት በእናንተ አይምሮ ውስጥ ነው ያለው። በዚህ አንጻር ሁን ትዝ ይለኛል፣ ኤሌቲቪን ገዛውን እንትን ገዛውን ቁጭ ብዬ ስቅ ነበረ ስናት ድሮ ከዚህም ጋር ተያይዞ ምናልባት በእርስዎና በኦሮሞ ፖለቲካ ነው ሻላሙዲ ሸኩሴን ከዚህ ሀገር የወጡትና በሌሎች ሀገራት ክስ የተፈጠረባቸው የሚልም ነገር አለ። በተለይ የወርቅ ማዕድን ማውጫቸውን ጋር ተያይዞ የተነሳውን ቅሬታ በማጋጋል እርስዎ ሚና ነበረውት ይባላል። ምን አላሙዲን እኮ የኢትዮጵያ መንግስት አላባረረውም። አይ አቃለሁ ለመታሰራቸው ነው። አላሙዲን ያሰረው ስንቱን ነገር ነው የምታያይዙት ወዳጅ። አላሙዲን የታሰረው ከሳውዲ መንግስት ጋር ካለው ጉዳይ ነው። ከኢትዮጵያ መንግስት ጋር እንኳን አያያዝም እንኳን ከኛ ጋር። ግን በዚህ ጉዳይ ውስጥ የእርሶ ተሳትፎ ነበረ ወይ? እንዴት አድርጎ እንዴት ነው የሚያደርገው? በኦሮሚያ ክልል የነበራቸውን የወርቅ ማውጫ ማዕድን፣ የሳውዲ መንግስት አላሙዲንን ከኦሮሚያ ወርቅ ለምን አወጣ ይለዋል። አይ በዛ ደረጃ አይደለም እያልኩ፣ የራሳቸው ዜጋ ልጨርስለት እና በአለም ጠቅላይ ሚኒስትሩም በሻለሙዲ ጉዳይ ላይ ስለ ዋሽተዋል ተብሎ ስለሚታሙ ነው። ምናልባት በነበረው የወርቅ ማዕድን ላይ የእርስዎ እዛ አካባቢ ነዋሪዎችን ይጎዳል፣ በሰዓቱ ዜናውንም ስለማስታውሰው ለሚወለዱ ህጻናትም ከፍተኛ ተጽዕኖ እያሳደረ ነው የሚለውን ነገር እርስዎ አስተጋብቶት ነበር። ያንን ግን አንዳንድ ፖለቲከኞች ያንን ቦታ በኋላም እንደሆነው ለራሳቸው ሀብት ለመቀራመት እንጂ በትክክል ጎድቶ አይደለም ብለው ሲከራከሩ ይታያል። ከሚድሮክን በተመሳሳይ በዚህ ውስጥ ሻላሙዲ ሸኩሴን እዛ መያዛቸው ለለውጡ አንድ የታሰበ ሴራ ነው ተብሎም ይነሳል። ጠቅላይ ሚኒስትር ዶክተር አብይ አህመድም እጃቸው እመጣለሁ ሁለት ቀን ሶስት ቀን ብለው በተደጋጋሚ ቃል ገብተው ሳይሆን ላቸው ቀረ። ስለዚህ ምንድን ነው በሻላ ሙኒሽ ኩሲል ላይ የርሶ እይት አጠቃላይ፣ ምን ከሱ ጋር ምን እያይዘዋል? እሱም ብቻ ነው የሆላንድን የአበባ ፋብሪካ ተቃውመናል። የሌጦ ፋብሪካዎች ኬሚካል ወደ ባቱ ውሀ የሚያስገቡትን ተቃውመናል። ስንት የአበባ እርሻ ነው እዚህ አካባቢ የተቃጠለው? ምን አላሙዲንን ለየት የሚያደርገው ትልቅ ሀብታም መሆኑ እንጂ። ዛሬ እኮ የአላሙዲን ሀብት ኦሮሚያ ውስጥ በሰላም ይሰራል። ኬሚካል እየመረዙ ያሉ ተጠክተዋል። አዋሽ ላይ እንዳለ እስከ አፋር ደረጃ ያለው የፍራፍሬ የማን ነው? እየሰራ ከሆን ያለው ሊሙ በአለም ትልቁ የእርሻ መሬት ጅማ ያለው የማን ነው? የሱ እኮ ነው ሚድሮክ እየሰራ ነው። አለም እዚህ ሀገር ውስጥ ኢት ሪሜይን ዘ ላርጀስት ካምፓኒ። ከግለሰቡ ጋር ምንም ችግር የለንም እኛ። አላሙዲን አንተ ልትሆን ትችላለህ፣ እሱ ሊሆን ይችላል ዊ ዶን ኬር። ግን ያ ካምፓኒ ፈረንጅ የፈረንጅ ሊሆን ይችላል፣ የቻይና ሊሆን ይችላል፣ የኢትዮጵያ ሊሆን ይችላል። ያ ካምፓኒ እዛ አካባቢ ህዝብ መጉዳት የለበትም። ኢንቨስትመንት ስንፈልግ ያለውን ካፒታል ይዞ መጥቶ የበለጠ እንዲያሳድግ እንጂ ኢንቫይሮንመንቱን እንዲበክል አንፈልግም። ህዝቡ እንዲያቆራቆዛ አንፈልግም ይሄን በግል ተቃውሞ ነዋል። አብይ ደግሞ ፈረደበት፣ ሊያወጣው ከዚህ ሄዶ ንጉሱን ተለማምጦ ያልተሳካለትን ላደረገው ሙከራ እንኳ ማመስገን ቀርቶ እሱንም የሚወቀስ ከሆነ ሰምኛል። ሌላ አንድ ፐርሰናል የሆነ ጉዳይ ባለፈው ኤሊት ቲቪ ላይ እንደቀረቡ አንድ አስር ደቂቃ መስደው እንደ ሳረል ያደረጉ ነበር ብለዋል። እና ለእኔ አእምሮ ውስጥ የቀረ ጉዳይ ነው ሲወያዩ እዚህ የጸጥታ አካላቱ በሚነሱበት ሰዓት ማለት ነው ምንድን ነው እንደ ሳር ሊያረጉኝ ነበር ማለት እንዲብራራ ስለፈለኩ ነው ነው ደግሞ እንደ ሳር ሊያረጉኝ ያልኩት ኢንተርቪው ላይ እንደ እዚህ ነገር ሰው ተገደለ አማራ ክልል ሰው ተገደለ ኢንጂነሩ ተገደለ ኢንቨስቲጌሽን እየተካሄደ አይደለም ማነው እየገደለ ያለው ሰው ለምንድን ነው የሚገደለው ይሄ አለመደረግ እየተደጋገመ በሄደ ቁጥር ህዝብ መንግስት ላይ ያለው አመኔታ የመነመነ ይሄዳል ነው። ከዚህ አንጻር የተደረገው ሙከራ እናቀዋለን፣ ደጋግመን አውርተነዋል። ከዚህ አንጻር ነው የተነሳው። ግን ከዚህ አንጻር እንደ ሳረ ሊያደረጉ ነበር ብለው ተናግረዋል ኤልቲቪ ላይ እኔ ማለት፣ በስርዓት ምስል አዳመጡት ነው። የሳረም የሁሉም ጉዳይ የሚነሳው እዚህ ሀገር የመንግስት እጅ ዱቤስ የሆነ ባለበት ሁኔታ ሰዎች ሲገደሉ እናያለን። ምርመራው ሳይጠናቀቅ ምርመራው በአግባቡ ሳይካሄድ ለህዝብ ሳይገለጽ እየተሸፋፈነ እየሄደ ነው። ከዚህ አንጻር